ከመካከላችሁ በዚህ ወር ውስጥ የተገኘ ወሩን በጾም ማሳለፍ አለበት። ገና የታመመ በጉዞ ላይ ያለና በዚያ ሳቢያ ጾም የፈታ ከሌሎች ቀናት ቁጥሮች ጾም የፈታባቸውን ቀናት ያክል ይህ ጾም። አላህ በዚህ ድንጋጌው የሚሻው ነገሮችን ለእናንተ ቀላልና ምቹ ማድረግ ነው። ችግር ውስጥ እንድትወድቆ አይሻም። አል በቀራ 183 እስከ 185 ቁጥር ድረስ የአላህ መልእክተኛ ረሱል ሰለላሁ ዓለይሂ ወሰለም እንዲህ ብለዋል፣ አላህ ሱብሐንሁ ወተዓላ የሰው ልጅ ተግባር ሁሉ ለራሱ ነው ጾም ሲቀር፣ እርሱ ግን የእኔ ነው፣ ምንዳውን እኔው ራሴ እሰጠዋለሁ ብሏል። ጾም ጋሻ ነው። ከእናንተ አንዳችሁ በጾም ቀን ጸያፍ ቃላትን አይናገር፣ አይጩህ። አንድ ሰው ከሰደበው ወይም ከተጋደለው እኔ ጾመኛ ነኝ በለው። የሙሐመድ ነፍሱ በእጁ በሆነው ጌታ የጾመኛ የአፍ ሽታ ከሚስክ ሽታ ይበልጥ ያማረ ነው። ጾመኛ ሁለት ደስታዎች አሉት፤ ሲያፈጥር ይደሰታል፣ ከጌታው ጋር ሲገናኝም በመጾሙ ደስ ይለዋል። ጾመኛ ለእኔ ሲል ምግቡን፣ መጠጡን፣ ስጋዊ ስሜቱን ይተዋል። ጾም ለእኔ ነው፣ እንዳሁንም እኔ የራሴ ከፍሎአለው። አንድ በጎ ስራ በአስር አባዝቼ እመነዳለሁ ነው ማለቱን ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። ጾም ልቅን ነው። ሰውየው በዚች ዓለም በመጥመምና በመጪው ዓለም ጀሀነም ከመግባት ይጠብቀዋል። ፀያፍ ቃላትን በልክና ከመናገር ከመሳደብ፣ ከመደባደብ መቆጠብ ከጾም ስርዓቶች የሚፈረጅ ነው። በጾም ወቅት የሰዎችን ጠባጫሪነት፣ ጫሪነት፣ ትንኮሳ መታገስ የላቀ ምንዳን ያስገኛል። የጾመኛ የአፍ ሽታ ከአላህ ዘንድ እጅግ ማራኪ ነው። ጾም በዚች ዓለምም ሆነ በቀጣዩ ደስታን ይለግሳል። የአላህ ምልክተኛ ረሱል ሰለላሁ ዐለይሂ ወሰለም እንዲህም ብለዋል፣ ሁለት አይነት በጎ ነገሮችን በአላህ መንገድ የፈጸመ በጀነት በሮች የአላህ ባህሪያ ሆይ ይህኛው የተሻለ ነው፣ በዚህ በኩል ግባ የሚል ግብዣን ይቀርብለታል። ከሶላት ሰዎች በሆነ በሶላት በር በኩል ይጠራል። የጅሃድ ሰው ከሆነ በጅሃድ በር በኩል ይጠራል። ከጾም ሰዎች ከሆነ ረያን በተባለው የጾም በር በኩል ይጠራል። የመጽዋት ሰው ከሆነ በመጽዋት በር በኩል ይጠራል። አቡ በከር የአላህ መልእክተኛ ሆይ ወላጆቼ ለርሶ መስዋዕት ይሆኑ፣ በእነዚህ በሮች የተጠራ የሚፈልገው ሌላ ነገር የለም። አንድ ሰው በሁሉም በሮች ሊጠራ ይችላልን? አሏቸው ረሱል ስለ ላሁ ለ ሰለም አዎ ከእነዚህ ሰዎች አንዱ አንተ እንደምትሆን ተስፋ አደርጋለሁ አሉ እዚህ ጋር የአቡበከር ስድቅን ልቅና ሁሉንም በጎ ስራዎች በብቃት በማከናወናቸው በሁሉም በሮች ይጠራሉ። ለክብራቸው ይህ ይደረጋል። የጾም ደረጃና ልቅና በአግባቡ የጾመ ሰው ረያን በተባለው ይህ ጀነት በር በኩል ይገባል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጀነት ውስጥ ረያን የሚባል አንድ በር አለ። በለተቀያማ ጾመኞች በዚህ በር በኩል ይገባሉ። ከእነርሱ ውጭ ሌላ ሰው አይገባበትም። ጾመኞች የት አሉ? ይባላሉ እነርሱም ይነሳሉ። ከእነርሱ ውጭ ሌላ ሰው አይገባበትም። እነርሱ ከገቡ በኋላ በሩ ይዘጋል፣ በርሱ በኩል ሌላ ሰው አይገባም። የጾም ልቅናና የጾመኞች ደረጃ በዕለተ ቅያማ ከሌሎች ሰዎች የተለየ ክብር ይሰጣቸዋል። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አንድ የአላህ ባሪያ በአላህ መንገድ የሚጾመው በእያንዳንዱ ቀን አላህ ፊቱን የሰባ ዓመት ርቀት ያህል ከእሳት ያርቅለታል አሉ። ስለዚህ ጎበዝ ምን እንጠብቃለን? አንዲትም ቀን ቢሆን መጾም ታላቅ ደረጃ ነው። የሰውየውን ፊት ከእሳት በእጅጉ ያርቅለታል። ሐዲሱ የጾምን ልቅና ያረጋግጣል። ጾም ከእሳት ራስን ለመጠበቅ እንደሚረዳ ያስተምራል። የአላህ መልክተኛ ረሱል ሰለ ላ ሰለም ረመዷንን ከአላህ ምንዳ በመሻትና አምኖበት የጾመ ሰው ያለፉ ወንጀሎች ሁሉ ይማሩለት አላሉ። አላህ ብሎ የሚጾም ጾም ወንጀልን ያስምራል። ረሱል ስለ ላ ሰለም እንዲህም ብለዋል፣ ረመዷን ሲመጣ የጀነት በሮች ይከፈታሉ፣ የእሳት በሮችም ይዘጋሉ፣ ሰይጣንም ይታሰራል አሉ። የረመዷን ወር ክብር ሀዲሱ ለአማኞች በስርዓት ነው። ረመዷን የረድኤት ወር፣ የሰይጣን ጎትኮታ የሚከስምበት የበረካ ወር መሆኑንም ያበስራል። የአላህ መልክተኛ ረሱል ሰለላሁ ዓለይሂ ወሰለም እንዲህም ብለዋል፦ ጨረቃን ስታዩ ጾሙ፣ ጨረቃን ስታዩም ጾሙን ፍቱ። ዳመና ጨረቃዋን ከጋረደችባቸው የሻዕባንን ወር ሰላሳ ቀናት ሙሉ ብለውናል። የረመዷን መግባትና መጠናቀቅ ለማወቅ ሙስሊሞች ጨረቃን በማየት እንዲጠቀሙ በሀዲሱ ተጠቅመዋል። ጨረቃን የማየት ኃላፊነት የጋራ ኃላፊነት ነው፤ ፈርዱል ከፋያ ነው።